እንደምታውቁት ማለት ነው በሳምንት እኔ ሁለት ቪዲዮ ነው የምለቀው፣ ማለት ነው። ስለዚህ ደግሞ እንዴት አድርጋችሁ ከትምህርታችሁ ጎን ለጎን በሳምንት ሁለት ቪዲዮ እንዴት እንደምለቁ እያንዳንዱ ነገር በዛሬ ቪዲዮችን አሳይቻለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ፣ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮቻችንን ላይክ ማድረግ እንዲሁም ደግሞ ኮሜንት ላይ መጻፍ እንዳደረሱ ማለት ነው። ቪዲዮ በጣም እየሞተን ያለውና ይሄ ነው እርዳታዬ ማለት ነው። ምክንያቱም ላይክ እና ሰብስክራይብ ስታደርጉ እኔ የመስራት ሞቲቬሽን ይነሳሳል ማለት ነው። ሶ ቀጥታ ወሬ አላብዛባችሁ ወደ ነገር የሚሆነው ማለት ነው አይዲያ ነው ማለት ነው። ስለዚህ አይዲያችሁ የምንጽፉት መቼ ነው ማለት ነው? የሚሆነው ሐሙስ ቀን ነው የሚሆነው ማለት ነው። ሐሙስ ቀን ከጥናታችሁን በኋላ ሊሆን ይችላል፣ ወይም ደግሞ ከፈለጋችሁ ከስራም በኋላ ሊሆን ይችላል ማታ ላይ ማለት ነው። መጻፍ ትችላላችሁ ማለት ነው። ሐሙስ ቀን እንዳልኳችሁ መጻፍ ትችላላችሁ ማለት ነው። ከዚያም በኋላ ሐሙስ ዕለት ምን አይዲያችሁን ደግሞ ከጠፋባችሁ ማለት ነው ከዩቲብ ላይ ማየት ትችላላችሁ፣ ከተለያዩ ጉግል ሰርች ማድረግ ትችላላችሁ፣ ቲ መጠየቅ ትችላላችሁ፣ ከብዙ ነገር ማግኘት ትችላላችሁ አይዲያችሁ ማለት ነው። እንደዚህ አድርጋችሁ መጀመሪያ ሄዳችሁ ትጽፋላችሁ። እያንዳንዱን ደግሞ አይዲያ ስጽፉ ደግሞ ሁለት አይዲያ ነው የምጽፉት ማለት ነው፣ ለአንደኛ ቪዲዮ እና ለሁለተኛ ቪዲዮ ማለት ነው። ሁለት አይዲያ ነው የምጽፉት ማለት ነው። ይህ እንዳረሱ በፍጹም ማለት ነው። ምክንያቱም በኋላ እነግራቸዋለሁ ነው ምክንያቱም ማለት ነው። ስለዚህ ሁለት አይዲያ ታዘጋጃላችሁ ሐሙስ ዕለት ማለት ነው ጽፋችሁ፣ ምን ብላችሁ ለእናንተ የሚከብዳቸው መስለኝ ማለት ነው፣ እስከነ ኢንተሮ እስከ ሁሉም ነገር ማለት ነው ጽፋችሁ፣ የቱጋ እንደሚገባ እንደምታስገቡ ምናምን ይ ስታደረጉት እንዳይከብዳችሁ እሱን ሁሉ ጽፋችሁ ታዘጋጃላችሁ። አሁን ቀጥታ ወደ ሁለተኛው፣ ሁለተኛው ደግሞ የሚሆነው ማለት ነው ምንድን ነው ማለት ነው ቪዲዮ መቅረጽ ነው ማለት ነው። አርብ ቀን ደግሞ ስለዚህ ቪዲዮችን ትቀርጻላችሁ ማለት ነው። አርብ ቀን ቪዲዮችን ትቀርጻላችሁ። የምቀርጹት ቪዲዮ ደግሞ ሁለት ቪዲዮ ነው የምቀርጹት ማለት ነው። ቅድም ብያችኋለሁ፣ ሁለት ሀሳብ አለ። እሱን ሀሳብ ነው ሁለት ቪዲዮ ትቀርጻላችሁ ማለት ነው። ስለዚህ አርብ ቀን ከትምህርት ከስድስት ሰዓት መልስ ማለት ነው። አብዛኛው ስድስት ሰዓት ነው ኢትዮጵያ ውስጥ የምንለቀቀው በብዛት ማለት ነው። አርብ ቀን ከሆነ ማለት ነው። ስለዚህ ከስድስት ሰዓት መልስ በጣም ብዙ ሰፊ ጊዜ ያላችሁ ማለት ነው። ከዛም በኋላ ከመጣችሁ ከትምህርት አርፋችሁ፣ ከፈለጋችሁ ስምንት ሰዓት አካባቢ ላይ መጀመር ትችላላችሁ መቅዳት። ቢያንስ ቢያንስ አንድ ቪዲዮ ከሰላሳ ደቂቃ በላይ አይፈጅም ማለት ነው። ሰላሳ ደቂቃ ራሱ አይፈጅም። ቢያንስ አንድ ቪዲዮ 15 ደቂቃ ቢፈጅባችሁ ነው። በቃ ሁለቱ ቪዲዮ በአጠቃላይ 30 ደቂቃ ቢፈጅባችሁ ነው ማለት ነው። ስለዚህ እነሱን ትቀርጻላችሁ መጀመሪያ ማለት ነው። ያው ስክሪፕት ጻፉ ያልኳችሁ ሁለት ስክሪፕት ጻፉ ያልኳችሁ ቅድም ለዛ ነው ማለት ነው። ምክንያቱም ቪዲዮ ቀርጻችሁ እንዲመቻችሁ ሁለት ቪዲዮ ለመቅረጽ እንዲመቻችሁ ማለት ነው። ምክንያቱም አንድ ቪዲዮ ስክሪፕት ከጻፋችሁ ያው እንዳልኳችሁ በሳምንት አንድ ቪዲዮ ነው ልቂ ነው የሚለቁት ማለት ነው። ለዛ ነው ሶ ቀጥታ ወደ ውስተኛው ስለዚህ ደግሞ ቅዳሜ ደርሰናል አሁን ላይ ማለት ነው። ቅዳሜ ደግሞ የምናረጋለን ማለት ነው። አብዛኞቻችንን የእረፍት ቀን ደስ የሚለን ቀን ነው ማለት ነው ቅዳሜ። ሶ ቅዳሜ የምናረጋለን ማለት ነው። ቪዲዮችንን የቀረጽነውን ቪዲዮ ኤዲት እናረጋለን ማለት ነው። ከፈለጋችሁት ፕ ከፈለጋችሁ በካፕከት በአላይት ሞሽን በፈለጋችሁት መስራት ትችላላችሁ። ብቻ ኤዲት ታደረግላችሁ ቪዲዮቹ ማለት ነው። ጠዋትም ሊሆን ከሰዓትም ሊሆን አንዳይ ከብዳችሁ፣ ምን ታደረጉታላችሁ ማለት ነው። አንዱን ቪዲዮ ጠዋት ታደረጉታላችሁ ማለት ነው። ሁለተኛውን ደግሞ ከሰዓት ታደርጉታላችሁ ማለት ነው። ከዛም በኋላ ምንም ነገር አይከብዳችሁም ማለት ነው። ገባችኋ? ጠዋትና ከሰዓት ካረጋችሁት ምንም አይከብዳችሁም ማለት ነው። ምክንያቱም ጊዜ ስላለ ማለት ነው። ቅዳሜ ቀኑላችንም ጊዜ አለ ማለት ነው። ከሰዓት በኋላ ነው ማይኖር እሱም ልኮስ ነው ማለት ነው። ስለዚህ ያው ኤዲት አደርጋላችሁ ቅዳሜ ቀን ማለት ነው። ይህ ነገር እንዳረሱ ቅዳሜ ኤዲት ሚበላችሁ ጻፉት ማለት ነው። አርብ እለት ቪዲዮ መቅረጽ ነው። ሐሙስ እለት ደግሞ አይዲያ መጻፍ ማለት ነው፣ ወይም ስክሪፕት መጻፍ ነው የሚሆነው ማለት ነው። ስለዚህ ቅዳሜ ለት ቪዲዮዎቹ ኤዲት ታደርጋላችሁ ማለት ነው። ደርሰናል ማለት ነው። ቪዲዮዎችን ኤዲት ተደርጓል። ውድ ቀን ደግሞ ምንድን ነው የምንሰራው? የአብዛኞቻችን ቤተክርስቲያን ቸርች ስለምንሄድ ማለት ነው። ቤተክርስቲያን ስለምንሄድ ማለት ነው። ምን እናደርጋለን ማለት ነው? ተምሪል መስራት ነው የሚሆነው ማለት ነው። ምክንያቱም አሁን እዚህ ጋ እየመጣላችሁ ነው፣ ስራችሁን እያቀለልኩላችሁ ነው በጣም ማለት ነው። ተምሬል ብቻ ነው የምሰሩት ውድ ቀን ማለት ነው። ስለዚህ አብዛኞቻችሁ የሚደብራችሁ ቀን ነው እረፍትም ነው ከቤትም ሳትወጡ እንዋል በምትሉት ቀን ነው። ስለዚህ ተምሬል ብቻ ሰርታችሁ ነው የምትሉት ማለት ነው። የአብዛኞቻችሁ ጥያቄን ሰራል መቼ መቼ ቪዲዮ እንልቀቅ ሊሆን ይችላል። በፈለጋችሁ ቀን፣ እናንተ በመረጣችሁ ቀን ቪዲዮችሁን መልቀቅ ትችላላችሁ ማለት ነው። እኔ ለምሳሌ የምለቀው ሰኞና አርብ ነው ማለት ነው። እኔ ግን መመከራችሁ አብዛኛው ሰው እረፍት በሚሆኑበት ሰዓት ብለቁ ነው ማለት ነው። ከፈለጋችሁ ሐሙስና ቅዳሜ እየነገርኳችሁ ነው ያዙ። ከፈለጋችሁ ሐሙስና ቅዳሜ፣ ከፈለጋችሁ ደግሞ ሰኞና ሮብና አርብ፣ ከፈለጋችሁ ከፈለጋችሁ ደግሞ ቅዳሜና ሮብ ማድረግ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ እሁድም መልቀቅ ትችላላችሁ፣ ከፈለጋችሁ እሁድ ጠዋት ማለት ነው። ስለዚህ እንደዚህ አድርጋችሁ በሳምንት ሁለት ቪዲዮ ያለ ምንም ሳትጨናነቁ መስራት ትችላላችሁ ማለት ነው። ጋይስ የዛሬ ቪዲዮችን ይሄን ይመስላል ማለት ነው። ላይክ ማድረግ እንዲሁም ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ደህና ሆኑልኝ ማለት ነው። ቪዲዮአችን እየሞተን ነው ስለሆነ፣ ምክንያቱም እናንተ ላይክ ነባሮቹ ላይክ ካላረጋችሁት ማለት ነው ሌላ ሰው ጋር አይደርስም። ሌላ ሰው ጋር ካልደረሰ ደግሞ ሰብስክራይብ የሚያደርግ ሰው የለም ማለት ነው። ስለዚህ ላይክ አድርጉት፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ደህና